ሰላም ነው። እንዴት ነሽ? ሰላም ነው። እኔ ባላደራው እባላለሁ። እሺ፣ እዚህ አክሱም ከመጣም በኋላ ሰዎች ስላንቺ አንቺ ነግረኝ ነበርና እስቲ ያለውን ነገር አስረችኝ። ምንድን ነው ሁኔታው ያለሽበትን ሁኔታ እስካሁን፣ ያው ሚዲያም አለቃውም ማለት ይፈልጋሉ ምን ግን ይፈልጋሉ፣ በልጄ ማለት ነው። ግን ለማንም መስረጃ አልሰጠሁም እራሴ ነው እስካሁን እየሰራሁ ምናምን ለልጄ። ከዚህ በኋላ ግን በጣም አስቸጋሪ ነው። ልጁ መድኃኒት ነው የሚጠቀመው ይንቅልፍ ወተት ብቻ ነው ዳይፐር ሲሆን፣ በቃ ጨነቀኝ። እነዚህ አንዳንዱ ሰዎች ያውቁኛል በዛ ሁኔታ ነው ያለሁት። በጣም አስቸጋሪ ሁኔታ ነው ያለት። ምንድነው የሆነው? እሱ እሱ አይንቀሳቀስም አይንቀሳቀስም። አምስት አመት ከአራት ወር ነው ምግብ አይበላም። እዛ ጋር ለመድኃኒት እሱ በመድኃኒት ለሚተኛው ዲያዘፓ የሚባል መድኃኒት እሱ ይወስዳል። በመድኃኒት ነው በቃ አምስት አመት ከአራት ወር ነው ታለውም

ግን ምንም ማለት ካፒታል ገንዘብ ስለሌለኝ ብዙ ነገር ይጠይቃል። ያው አንዳንዱ ለዳይፐር ነው ምናምን የሚሆነኝ። እጅ አልሰጠውም እስካሁን ማለት እንቀሳቀሳሉ። እሱን ትቼ መስራት አልችልም። ውጭ ወጥቼ ከሰው ቤት ምናምን መስራት አልችልም። በግማሽ ሰዓት ምሰራ ጥሩ ነበር፣ ግን እዚህ የሚንከባከብልኝ ሰው ስለሌለ እኔ ደግሞ ስጩ ምናምን ስለሚሉኝ አንጀቴ አይችልም። መስጠት አልፈልግም ለሌላ ሰው። ደንቦስኮ ምናምን ብለው ነበር። እኔ ስነገስ ለእኔ ምን ብዬ ነው እንጂ በእርግጥ ወጣት ነኝ። መስራት ማንኛውም ስራ መስራት እችላለሁ። ግን ለልጄ ብዬ ነው ከቤት ሆኖ እንጂ፣ ከቤቴ ግን ሁኜም ዝም አላልኩም። የባልትና ስራ ብዙም ገበያ ስለሌለ ነው እንጂ እሰራለሁ። ምጥን፣ ምናምን ሽሮ፣ በርበሬ ይሽጣል፣ እንደ ማለት ነው። ማል ታገኛለሽ፣ በሱ ምንም ለዳይፐር ትርፍ የለውም። ለዳይፐር ካገኘሁለት ለሱ አንዳንድ ሰዎች ደግሞ ዝም ብለው ለነፍስ የሚሉ ወተት ምናምን እከፍልለታል። አንዳንዴ ምንም ትርፍ የለውም ግን ለዳይፐር ለሳሙኑ ሰራ ይሆናል። ቤት ተከራይተሽ ነው የምትኖሪ? ይህም ቤት ተከራይተሽ ነው። ምን ያህል ትከፍያለሽ? ባለቤትሽስ? እሱ ስራ የለውም። ሲጨንቁ አዲስ አበባ ነበር። ከአዲስ አበባ እዚህ ቻይና ፓወር ቻይና የሚባል ድርጅት ነበረ። እሱ መቶ ነበር። ከዛ በተፈጠረ ሁኔታ ሄዱ። ወዴት ሄዱ? ወደ አዲስ አበባ ናቸው ያሉት እነሱ፣ ካምፓኒው ማለት ነው። ካልሰራህ ደግሞ አይከፍልም። እሱም ይጨንቀዋል። ይሄዳል በቃ እኔ ጋር ብዙም አይኖርም፣ ምክንያቱም ስራ ስለሌለው። መቀሌ መቀሌ ነው ያለው እሱ። አግዝሽው የለውም ስራ ስራ የለ። ራሱ ይጨናነቃል በጣም ስራ ስለሌለው ግን ምንም ማድረግ አይችልም። በሚሰራ ሰዓት ጥሩ ኑሮ ነው የነበረን። ጥሩ ንብረታችን ምናምን እዚህ በጥሩ ጊዜ ገዛ ነው ጥሩ ኑሮ ነበረ። ለራሳችን ለራሳችን ለሰውን ተርፍ ነበር። ግን በተፈጠረው ሁኔታ ሁሉ ነገር ኢኮኖሚ፣ ሁሉም ተዳክሟል። ያው በጦርነቱ ምክንያት እነሱም ጦርነት የውጭ ድርጅት ሁሉን የወጣው በጦርነቱ ሰዓት እዛ በኋላ አልተመለሱም። ወደፊት አይራምድም ምንም በቃ። አንገቱም እኮ እንደዚህ ነው አይችልም። እኔ ቀደም እንደነገርኩሽ ባላደራው እባላለሁ እና እዚያ ሀገር ውስጥ ያሉና ውጭ ያሉ ሰዎች እነዚህ ለእናቶች ለአባቶች አደራ ድረስ እያሉ ይልኩኛልና፣ ያስብሽ ነው። አሜን። እናንተንም እነዚህ ወንድሞችንም በጣም ነው የማመሰግነው። በእነሱ ነው አንተን ያገኘውና እግዚአብሔር ነው ከሰው ምንም አይጠበቅም።

ያልፋል ሁሉም ነገር ይስተካከላል እ እግዚአብሔር አለ። ያው ነገሮች ሁሉ ለበጎ ነው የሚሆኑት አይደለ። ዛሬ ላይ እንደዚህ የሆንሽበት የተክሽበት ያለቀሽበት ቀን ደግሞ ነገ ይቀየራል። ተስፋ አትቁረጪ። እግዚአብሔር ያውቃል ሁሉም ነገር። ይህንን ገንዘብ የላኩልሽ ተድላ ትራንስፖርቴሽን ይባላሉ። ምናልባት አሁን ይህንንም ቪዲዮ ሲያዩት ሊያግዙሽ ይችላሉ ብዬ አስባለሁ። በዋነኛነት ሀሳባቸው የእነሱም እንደዚህ መንቀሳቀስ የማይችሉ መራመድ የማይችሉ እንደዚህ የሆኑ ሰዎችን ሰፖርት ማድረግ ነው፣ እነሱን መደገፍ ነው። እና ምናልባት ይህንን ቪዲዮም ሲያዩ እነሱ ሕክምና የምታገኝበትን ነገር ሊያመቻቹልሽ ይችላሉ እያስባለሁ። እነሱ ናቸው ይላኩልሽ። እነሱ እነዚ ወንድሞችንም በጠቅላላ ያገዙ ሆኑ በጣም የማመሰግነው። እኔ ምን አለ መሰል፣ እዚህ መቀሌ ይጀለት አለው ሕክምና ግን የእኔ ፍላጎት ለምን እንደሆነ ታውቃለህ? አዲስ አበባ ብሄድ የሆነ መፍትሄ አገኝ ይሆናል። ማለት ከዚህ የሌለ ከዛ ሊኖር ይችላል እና የአንተ ተከታታዮች ሆነ እናንተ የሚያውቁህ ህክምና ችግሩ ምን እንደሆን አውቀዋለሁ። እዚህ ጋር ምን ይሉኛል መሰለ፣ ብዙ ቆይ እኔ እንዳይሞትብኝ እፈልጋለሁ መሰለ እንዲማረልኝ ሰው እንዲሁ ልጄ፣ ሌላ ልጅ ባልሆነ ምንም አይመችም። ልጅ እሱ ግን በቃ ህክምና ሳለው የህክምና ነገር ሊያመቻችልኝ በቃ ለልጄ። ከእዚህ ታስቢያለሽ፣ ያገኘው አይበላም፣ ኢንፌክሽን ይፈጥርበታል። ሁል ጊዜ መድኃኒት ነው ያዘባው። የሚባል መድኃኒት አደገኛ ነው ብዙ ጊዜ አይፈቀድም፣ ግን ጠዋትና ማታ ነው የሚወስደው እና በጣም አስቸጋሪ ስለሆነ ህክምና ከዳይቨር የሚገላገልበት ከመድኃኒት በተፈጥሮ እንቅልፍ እንዲተኛ እንቅልፍ በእንቅልፍ በመድኃኒት ነው የሚተኛው። በተፈጥሮ በእግዚአብሔር የሰጠን እንቅልፍ እንዲተኛል ይፈልጋል ልጅ እና የህክምና ባለሙያም ካሉ ከዚህ ሀገር የተሻሉ በእግዚአብሔር ስም እንድጠይቅልኝ ይፈልጋል ነው። አይዞሽ እናትሽ ያው እንግዲህ አስተላልፋለሁ መልክሽን። አይዞሽ እሺ፣ ያልፋል፣ ደህና ይሆናል እሱ ቤተሰብ እዚህ አይደለም። አክሱም ሰሆነ ቤተሰብ የቤተሰብ ሊሄድ ፈልጋለሁ ግን ህብረተሰብ ምን አለ መሰለህ፣ እርግማን ነው ምናምን ስለሚል አልሄድም። ዘጠኝ ዓመቴ ነው። በቃ የአክሱም ዘሆነ ወይ ቤተሰቤ ማለት ነው። እነሱም በቃ ሁሉ ነገር አይዞሽ ያልፋል የሚል የአክሱም በጣም ነው የማመሰግናቸው። አክሱም ወጣት፣ የአክሱም ህብረተሰብ እንዳለ ማለት ነው። ለእኔ የማያዝንልኝ ስለሌለ በጣም ነው የማመሰግናቸው ግን አንዳንድ ደግሞ በቃ መርገም ነው ወይ አጽያተኛ ሆነች ነው ወይ ምናምን ሲለኝ ይሰማኛል። ገና ልጅ ነኝ፣ ሰርቼ መቀየር ይችላለሁ። ግን ምስ ይ በቃ ምንም አልበላኝም። ቤተሰቦችሽ የት ነው ያሉት? ቤተሰቦቼ ጎንደር ናቸው፣ ሰሜን ጎንደር። ጎንደር ከዛ ነው እንጂ የመጣሽ ወደዚህ ው ባለቤት የጎንደር ነበር የሚሰራው። ከሱ ጋር ተገናኘው ተገብቼ እዚህ መጣ

ለኔ ካልሆነ ደግሞ ያንቺ ነው ብያት፣ በቃ ከሷ ነው እጅ እዚህ ከፋኝ ማለቅ ስላት ለድንግድ ማርያም እንጂ ወደ ቤተሰብ አስቤውም ማላቅም መሄድም አልፈልግም። ለሱ ይሽ እሱ እንደዚህ ብሎ ግን ይከብዳል። አይዞሽ፣ እግዚአብሔር አለ ይድናል። እሱም እሺ እግዚአብሔር ሁሉንም ነገር የሚያደርገው ለበጎ ነው። እግዚአብሔርን ተስፋ ማድረግ ነው፣ ያስተካከላል ብዬ አስባለሁ ከፈጣሪ ጋር ቪዲዮን ግን የሚያዩ ሰዎች፣ ምናልባት ሌሎች ሰዎች አንቺን መርዳት ማገዝ ከፈለጉ አንቺን የሚያገኙበት ስልክ ቁጥር ካለ ንገሪ። የባንክ አካውንት አለሽ? ንገሪ። ማነው የሚለው ስም? አገሬ ፀሐይነ ኪዴ እንግዲህ በጣም እናመሰግናለን። እግዚአብሔር ካንቺ ጋር ይሁን፣ ልጅሽንም ፈጣሪ ማረልሽ። ምንም ችግር የለውና እግዚአብሔር ከእናንተ ጋር ይሁን፣ ፈጣሪ ማረልሽ። እሺ አይዞ፣ እናመሰግናለን። እሺ ቻው